አንዱ ቆንጆ አይደለሽም ብሎ ቪዲዮ ሰራብኝ ላይክ አደረኩት ቪዲዮው ጥሩ ነው አደለ አደረኩት ወደዳችሁት የተማርክ ስትሆን እንዲህ ነው የምታደርገው? አንቺ ቆንጆ አይደለሽም ፊትሽ አቀማመጡ እንዴት ነው ምን አይነት ፊት ነው ይሄ አለ ላይክ ግጭሁት ምሁር ስትሆን እንዲህ ነው የምታደርገው የተማርክ ስትሆን የረቀቀት ቅንጭዳት ሲኖርህ እንዲህ ነው የምታደርገው ደደብ ስትሆን ነው የምትሳደበው ምን አይነት ፊት ነው ቆንጆ እኮ አይደለሽም አንቺ አለ ላይክ ግጭሁት ተመልከተው

አንቺ ነሽ ሁሌ እንደዚህ የምታደርግ? ሁሉ በቃ በጣም ምን ያህል በጣም ያሰለቸሽኝ። ምን እሺ በቃ ሶሪ በቃ።

እንዴ አንቺ ያለሽ ነው እንዴ? ምድብሬ ምን አባ ፈለክ ደሞ ስልክሽን ስኪኝስ፣ አረባ ምን ችግር ነው ባክሽኒ? ቻርጀር ስለዘጋቢ ነው አልሰጠ። እንደዚህ አትሁን ግን፣ ያው አንድ ነገር ነው ማለት ነው። እንደምን አላችሁ ሴቶችዬ፣ ሃይ። አይወት ደግሞ የዛሬዋ ፀሐይ ደስ አትልም? ቀኑም ደስ ይላል። አናዘር ዴዮፍ ከወንዶች ነጻ የምንወጣበት አናዘር ዴዮፍ ሽንፈትን እምቢ የምንልበት። እናንተ የምስራሽ ልነግራችሁ ነው። ምስር ቢያትሉኝም ውሻ እኮ ተሻላት። በጣም ይቅርታ፣ ኢምቦክስ ላይም ብዙ ሰዎች ስትጨነቁ ነበረ፣ ግን እንኳን ደስ አላችሁ፣ እንኳን ደስ አላን፣ ውሻይ ማቃሩት ትቷታል። ምንድነው? ቆይ የሚመጣልሽ ምንድነው? ምን አይ፣ አንዷ ነቻ ውሻ ተሻላት፣ እንኳን ደስ አላችሁ ብላን ትላለች። ይሄ ምን ይሄ ውሻ ተሻላት? እንዴ ምን

ምንድን ነው ማሪ የሳቷሽ? እንግዲህ ይዞ መጥቶ ጠይቆ ነው ዘመድ ጠይቆ ነው ይዞ መጥቶ ወይስ ገንዘብ አንድ ለሶስት አራት አምስት ብለሽ አውጥተሽ ከፍለሽ ብቻ፣ ሊሞዚን አንድ ፒዛ አዘዝኩ። ደስ ይዞት መጣ እንዴት ደስ እንዳለኝ። ፒዛ አዘሽ ነው ኧረ ማርዬ ኧረ በእናትሽ በዚህ ኑሮ ተረን እንተዛዘን። እኔ እስኪ ታመጣለህ ሰው ፊት እኮ እየገረፈኝ ነው የማመጣው። እናቴ ልጄ ሳትወልጂ ብዬሽ ከወለድሽ በኋላ ልጄ ልጄ ነው የምትይው። ስለዚህ ሳትወልጂ ብዬሽ ስላለችኝ ቶሎ ብዬሽ ነው። እሺ አንቺ አንቺ ቤት ቁጭ ብለሽ ብዬሽ፣ አንቺ ቤት አንቺ ቤት ቁጭ ብለሽ ብዬሽ። እኔ ደግሞ በየመንገዱ የተበደድኳቸው ሰዎች፣ አይ ይብላኝ አይደል ይብላኝ። እኔ በሰው ሀገር ማበዴ ነው። ኧረ እኔ በሰው ሀገር ማበዴ ነው። ውድዬ እንተዛዘን

ደኛ የደወለና የፍቅረኛ ሜካፕ ደበኩት አለኝ። እሺ አልኩት። ከዛ በኋላ አምጣ እያለ የሚታገለኝ ጎረምሳ ነው አለኝ። ምናልባት ካልተቀባች እስፋ ትሆናለች፣ ቼክ አርጋት አልኩት። እንዴት እንዲት ላለ ብሎ መኪና ውስጥ ከሞት ኩሱ ነው የሚገልኝ። እኔ ምን አረኩ ነው የተናገርኩት? ምናልባት ቼክ አርግ ነው ያልኩት። ቼክ አርግ አንዳንድ ሰው ልውናው ነው ሜካፕ ግድ ነው ምን ምን ችግር አለው እንዴ። እራቴን እንቁራሪት ልበላ። የከተማዋ ውዱ ሬስቶራንት እየሄድኩ ነው። ስደርስ አሳያችኋለሁ። አንድ ስታር ሚቼሊን አላቸው 2025 ዓ.ም ይላል ይሄ ምን ይመስላችኋል? ያው የተለመደው የእንቁራሪት ምግብ ነው። ጥሬ ነው በነገራችን ላይ ተመልክቱ። አሁን እስኪ በስል ድረስ እጠብቃለሁ። አሁን በስሎ ይመጣል። እንቁራሪት እስኪ ይመጣ ድረስ የተወሰነ ያክል ምግብ መቶልኛል እና አንድ በአንድ

አመጣጡ ሽሮዬን ቢያስታውሰኝም፣ ቆይተን ቢሆን መጥቷል። ሙልጭ አርጋችሁ እየሰደባችሁኝ ከበላው ራሱ ስንት ጊዜ እንግዲህ፣ እንደምታዩት መጥቷል። እንደ ሁልጊዜው ነው ብዬ አስባለሁ። በሉ እንግዲህ፣ ቦታ ቀየረ እንጂ ያበደ ነው። ቃ ይሄ እግሯን አያችሁት? ከአንገት በላይ ይቆረጣል። ከወገቧ በላይ የኢትዮጵያ ቡና ነው። በሉ ይመቻችሁ። እስኪ ዛሬ የካርቶን ፒዛን ብላ ሞክሬ አላውቅም ምን ምን እንደሚል አላውቅም። እስኪ እንሞክር የገዛሁት ዜሮ ነጥብ ሀምሳ ማለቴ ሀምሳ ሳንቲም ነው። በቃ ሀምሳ ሳንቲም የገዛሁት፣ ለምን እንደሆነ አላውቅም ለምን እንደረከሰ። አ ከእሱ አጠገብ ነበሩ ሶስት ይሮ ነበሩ። ግን እኔ ይሄ የረካሹ ነው። እስኪ እንሞክረውና ከታመን እስኪ ሲወጣ፣ እንግዲህ እንደዚህ ነው። ይህ ሲታይ አይደብርም። እስኪነዘርገን ከዛ ቆ ደቂቃ እንደሚደረግ አሁን ካርቶኑ ላይ ሳየው አስራ አራት እስኪ ጉድ አሪፍ ይመስላል። እስኪ አልበሰለም፣ ድጋሚ ያስገቡት። ምንም ነገር እ ምንም ነገር ማበሰል አይነ ሰው አይደለም። እስ ድጋሚ ያስገብቼዋለሁ፣ ሁለተኛ ዙር። እስኪ አሁን አሪፍ ሆኗል። ሲታይ እንግዲህ ምንድነው የምታገቢው ግን፣ ትንሽ ነው። እስኪ እንብለው። ቂጡ አሪፍ ነው።

ዓለምን እያነጋገረ ያለ አንድ ክስተት ተከስቷል። ይኸውም በሀገር አሜሪካ የዝች ሴት ጉዳይ ነው። ይች ሴት እንግዲህ ወደ ሀገር አሜሪካ ፍላይ ካደረገች በኋላ እዛ ከደረሰች በኋላ ኤርፖርት አሜሪካ ውስጥ ፓስፖርቷ ሲታይ ከየት ነው የመጣሽው? ይህ ፓስፖርት በዓለም ላይ በካርታም ላይ የሌለ አገር ነው ከየት ነው የመጣሽው ተብላ ተጠየቀች። ስትጠየቅም የሰጠችው መልስ ከቱሬንዛ ከሚባል አገር ነው የመጣሁት ብላ መልስ ትሰጣቸዋለች። ሰዎቹም ይደናገጡና የኤርፖርት ሰራተኞች ይችን ሴት በቁጥጥር ስር ለማድረግ ያስቡና ትንሽ ትረጋጋ በሚል ለተወሰነ ሰዓት የሆነ ክላስ ውስጥ ማረፊያ ክላስ ካስቀመጧት በኋላ ድጋሜ ሄደው በሚያዋት ሰዓት ይህች ሴት የለችም። ሰባይ ትግባ ምድር ትግባ የሚታወቅ ነገር የለም። በጣም የሚገርም ጉድ ነው ጋይስ ይህ እሷ መጣሁበት የምትለው አገር በዓለም ላይ ተፈልጎ ጠፍቷል። ይቺ ሴት አሁን ካስቀመጡባት ቦታ ትንሽ ተረጋግታ መልስ ትሰጣለች የሚባል አስበው ስለነበር ያስቀመጧት፣ ከዛ በኋላ ጠፍታለች ማለት ነው። አንዳንድ ሰዎች እንደሚሉትም ከላይ ነው የወረደችው የሚባልም ነገር አለ። እንግዲህ እሱን አናቅም፣ ወደፊት አብረን የምናየው ጉዳይ ይሆናል ማለት ነው። ለማንኛውም ይችን ሴት ያየ የጠቆመ ረብጣ ዶላር ይሸለማል እየተባለ ነው። በእንግሊዘኛ በተለያየ ቋንቋ ከፍተኛ የሆነ መግለጫ እየወጣ ነው፣ በዚች በሴት ላይ ማለት ነው። ሁላችሁም ቲክታክ ላይ እንዳያችሁት ብዙዎቻችሁ ተደናግረናል፣ ምንድን ነው ምናምን የምትሉት ይሄ ነው ማለት ነው። ያለው ነገር እንግዲህ ይችን ሴት ያየ ረብጣ ዶላር ይሸለማል ማለት ነው። እኛ መጨረሻውን ነው የናፈቀን የዚች ሴት መነሻ ከየት እንደሆነ ከቱሬንዛ ቱሬንዛ የሚባል ሀገር እንደሌለ ነው እንግዲህ የኤርፖርት ሰራተኞች፣ የካርታ አጥኚዎች የሰጡት መልስ ማለት ነው። እስኪ አብረና ያለ መጨረሻው። እንዳትደግሚ። ተሳስ ፋዘር፣ ኑ እዚህ ጋር ይቀመጡ ፋዘር። አባ ይጥፋ ሞላጫ ሌባ ቆሚ ያልመቻልኩ እኮ ቁጭ አርገ ክልዘረፈኝ ነው። እርሶ ሰውዬ፣ ለደበበ ያሰብኩትን ለእርሶ እንዳላረገው ጻ አርፈው ይቀመጡ፣ ስርዓት ያዙ። ሬ ደሬካ ወይኔ ደረሰ። ለኔ አርገው፣ ለኔ አርገው። አለገና፣ አለገና፣ ገና አለገና፣ የደበበም አለገና። ቅራሽ አስወጡልኝ ከዚህ አስወጡልኝ እኔ ተሽሎኛል። ግን አሁን የደበበንም አእምሮ ዩልኝ ትንሽ እንደ መደንዘዝ ብሎ አልጣ ማውራት እንኳ አልቻለም። አሁን የት እንዳለ እንኳ የሚያውቅ አይመስለኝም። ደበበ ሐምስት ሲባዛ በሁለት ስንት ነው? ሀያ አምስት አንተን አለም ደበበን ነው ደቤ አምስት ቁጥር ትሁን ሰው ትሁን የሚያውቀው ነገር የለም እኮጻ ሁሉም የሰራውን ብር ራሱ እኔ ነኝ የምቆጥርለት። አስር ነው መልሱ። ሜክሲኮ ሜክሲኮ ሐምሳ ሐምሳ ብር

ሼፍ ከበቡሽ ማን እንደሆነች ያሳያችኋለሁ። ሼፍ ከበቡሽ፣ ሼፍ ባይሽ፣ ሼፍ ቢቻ፣ ደስ ያላችሁ ብቻ። ዛሬ የምንሰራው ሽሪም በፓስታ ነው። ሽሪም በፓስታ ነው የምንሰራው እና ላሳያችሁ ሞያዬ